የሚና ብሩኬ የወሎ ነው ወይስ የራያ አለባበስ ነው? ያ ነገር ግን እንግዲህ የወሎ የሚሆን የራያ ብቻ የወሎ ብለን እንያዘው። መተው ቀውጠውት ነበር በዛ አለባበስ ነገር ግን ከቪዲዮ ላይ እንዴት የራያ ሙዚቃ አልተከፈተም ተብሎ ተቃውሞ ተነስቶ ነበር። አንዳንዴ ቲክቶክ እንኳንም ተሰራ። የምሬን እኮ ነው። ቲክቶክ ያው መጥፎ ነገር ቢበዛውም ጥሩ ነገር ደግሞ አለበትና በጣም ምርጥ አድርገው አቀነባብራቸዋል። አቀነባብረዋቸዋል። ሰላም ሰላም! ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላም እና ፍቅር በያላችሁበት፣ ብዙ ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰብ ቪዲዮ ስታዩ ግን ለምንድን ነው ላይክ የማታድርጉኝ? እኔ ውዶች ላይክ ያደረጋችሁ አበረታቱኝ። እና እኔ አንደኛዋ ተቃዋሚ ነበርኩ። እንዴት ያንን የመሰለ አለባበስ ተለብሶ ለምን የራያ ወይም የወሎ ሙዚቃ የራያና የወሎ ሙዚቃ የለያያን እንደ ቤተሰብ ለምን አልተከፈተን፣ ብዬ በጣም አሪፍ ይሆን ነበር። አሪፍ ቆንጆ ቪዲዮ ይሆን ነበር ማለት ነው። ቢጨምርበት ትንሽ ደቂቃ እና በቲክቶክ እንዳለ ቅንብርብር አድርገዋቸው ማለት ነው። ያሸዋል ገና ያሸዋል ገና የሚለው ራሱ እንዴት እንደሚያምር ቆርጠው ወስደውትና እንደ ቲክቶኮሮች ግን ተባረኩ። በጣም ምርጥ ምርጥ ሰው አላችሁ ቲክቶክ ላይ ማለት ነው። ያው ብዙ እንግዲህ ቲክቶክ የሚታወቀው በመሳደብ ብዙ ነገሮችን በማድረግ ሰውን በመዘቃዘቅ ነው። ደግሞ በጣም ጥሩ ጥሩ ነገር የሚሰሩ ሰዎችም ስላሉ የምር በጣም ደስ የሚል ቪዲዮ አይቼ ነው የመጣሁት። ልክ እንደ ትናንትና በእነሱ ቤት እንደጠበኩት አይነት ቪዲዮ ነው ዛሬ ቲክቶክ ላይ ያየሁት። ይህ የምናየ ብሩኬን እና ማለት ነው እንደዛ ጨምረውበት ቢሆን እንዴት ያምር ነበረ፣ ወይ ደግሞ ውጭ ሰርተውት ቢሆን ያን ነገር እና እጅግ በጣም ነበር የሚያምረው ጨረቃዎች ሀይሚና ብሩኬ የሚመቻቸው እጅግ በጣም ነው የሚያምረው። በቲክቶክ አብሶ በቲክቶክ ያየሁት ነገር ማለት ነው እና ሌላው ደግሞ የምናየው መሰላችሁ ሀይሚና ብሩኬ ቆመው እንግዲህ ማለት ነው የሆኑ ሁለት ሰዎች መጡና ሀይሚሻን ቀምተው ወሰዱት። ልክ የሆነ እንዴት አሁን ያን ነገር ያቀነባበራችሁት? አንዳንዴ እልፍ ስትሉ ጥሩ ነገር ታያላችሁ፣ አንዳንዴ ደግሞ እልፍ ስትሉ መጥፎ ነገር ታያላችሁ። እና ያን ነገር ያቀነባበራችሁት ግን ለሃይሚ ተንኮል በማሰብ ነው፣ ለብሩኬ ተንኮል በማሰብ ነው። መተው የወሰዷት ያቀነባበሩት መተው። ሃይሚን ዶክተር ይዟት እንዴት ነው ዶክተር ሆሆሆ ብሎ ተሸክሞ ወስደው ከአምቡላንስ ነገር አስገቧት። ከዛ ሃይሚን ይዟት ሄዱ ማለት ነው። ይህን ያቀነባበራችሁት ግን ማለት ምን አስባችሁ ነው? ክፋት እየተመኛችሁላቸው ነው? እንደዛ ማድረጉ ለምን አስፈለገ? እግዚአብሔርን በጣም እኮ ነው የሚደብረው። ደስ አይልም። ከምሬ ነው ማለት እንኳን ምንም ነገር ላላደረጋችሁ ሰው ምንም ነገር ላደረጋችሁ ሰው እራሱ ማለት ነው። በዚህን ያክል እናንተ ምላሻችሁ ክፋት ሊሆን አይገባም። የምር አይታችሁት ቢሆን እኔ ከዚህ ላይ ማምጣት ስላልቻልኩ ነው እንጂ በጣም የሚደብረው ማለት ነው። እንዴት አድርገው እንዳቀነባበሯት። ልክ ሃይሚ ታማሚ ናት ብላችሁ አስባችሁ ነው እንደዚህ ያደረጋችሁት? ምክንያቱም ኦልሬዲ አምቡላንስ ውስጥ እንድትገባ ነው ያደረጋችኋት። እና ያሁን ጥሩ ምኝታ ይባል መጥፎ ምኞታ ይባል አሳባችሁ ምን እንደሆነ ምንም ግልጽ አልሆነም። ከዚህ ጋር እና በእንደዚህ አይነት ነገር ባታቀነባብሩት እግዚአብሔርን በጣም ነው የሚደብረው። ያስጠላል ነው ወይስ ሳታውቆ ነው እንደዚህ ያቀነባበራችሁት እንዴ?